ኢትቲ ሆስት ለኛንት ቪዲዮ ተክታተሉ ሁሉማም ሀደደቲ ቪዲዮ ቢመጭንኩማን ቢመጭንኩማን ወቅቱ ሁሉም ተቀበልኩም ነቃሞ ሼር ሊታሶም አቱም ኸይረ ጀዛ አላህ ይክፈለው ያዲያ ወስልቲ አገረ ስንፈት ሉባም ቢል አትዋሳ ጂሎ የባው ወቀይ ንጉሴ መላከ ኢነ ያኩ ሚሽ ያው ገድም ከሱመክ በወደና ሐለተ ሱመክ ማኒ ባለና የባው ወቀይ ንጉሴ ወይም ንጉሴ ባወቀ ባሌ ይሽሉያንን ይሽ በሎትን ሳልኩም ሱም ይገገም ከጠራርኩም ፈየቁ ንጉሴ ባወቀ አይን ወገን ሱም ይታይ የደሪ የደሪ የጎጃሚዋ የጎንደሪ አካባቢ ሱም ይታይ ለምሳሌ ገነገናም ሱም አለ ይሙስ ልብሴ ደሳለ ክፈተው ይግቡ አምጣው በለው ጣሰው ውቃው ኢንካሌ

ና ሀይ ሀይ ወገን ቻ ያደነ ወጅ ቢይ መርከ ሊድጉ ይዋ ሊስቡጉ ያትኪሻ ማንንም የመጠሂን ጨረብ ሁሉ የከሸኩ ይሄን ኩል ያዋልክ ኢላቀል ዲነምና አፈምና አዳምና ጃጉ ቢንግር ከይርጋግጥ ቢምናን አላ ቢይ መርከ ሰብጨቃኑ ተለብኩ ባይተ በዲኒ በኩላ መጣይ መርከ በአላህ ፍቃድ ይወል መልሰ ይውብናን አደሜት ኢሌድ

አበይ ወገሬት መጣም ምሽ አነ ጣዋጊ ተንም ጭምጭም ለያስቡይ በውስጥ ከነ ደሙ አላሃና አተሐሪ ሊልቡይ ሱመክ ለያጣፍቡይ ወልድ አልሐሊሉይ ሰብን ከሊሉይ እኛ ይመንያነ ጋር ምርቃት ወቅት ጭምጭም የባለ ሰብ አላ አባይት

በማንም ሄድ በቤተክርስቲያን ምኖት ውስጥ ተሳተፎት ዲነ ተሟዋቦት ሀራምን እለትፈቀድ ቻሉ ይነሁም ከቻሉ ተ በኢኤት የተረከቡ ሰብቸ ሊነብሩም ላይነብሩም አቀፍሎን ሆን በለወቅት አመልኑም ሂንኩ ኪዝበን ሻጣሱ ያዋልኮት ላ የለምሰዷ ተረከባን ይሎሆን የላሱን ጊዝ አሸናን ይሎ የልከፈረ ሙስሊም ህዮልና ላንሰባ ጌታን ተቀበላ በመቤቴ ማርያም ሱም ገባን እንመጠና ነኛ ነው ገን ይሎ ለ ጊዜ ኪዝበይ ተርከተ ከሱ ደቆን ያወጣው ጥልዋና አባይት ነገገር ምሽኔ ማፈየ ለይክሽ ለማይ ወለቃ ሁይ ባድ ቀልነቴ ጀመረ በቂስ ትምርት ጋር ትምርተ ትልትመር ነቀላን ምንነቱን ምሽኔ ማፈየ ቀለጭ ሁሉ ታለው ይዘኑ ሸረንም ይሽ ነው አላቻለኛ

በሉቃስ ወንጌል በምዕራፍ ሀድ ተኮያ ስድስት ለኛ ህልቅ ጀመራን ኢላ ሳሳይ ሆሽት ለኛ ሳሳይ ሰዓብት ለኛ ምጃግ ይሄዳል ሳሳይ ሽሽት ሳሳይ ሆሽት ለኛ ህልቀ ጃጎ ትሄድ ምንላን ጅብሪል ተጎሽተ ኤት ተላሀ መጣን። እህ ጊዜ ምንጊዜን ነፍሰ ጡር ይለይ ምንጊዜን ወልድ በደላሽ ይተለቃነ አለ አይ ወልድን ገደመ የገረደ ወልደ የልጅን ወልድ ይበል የልጅ ወልደ በደላሽ ይተለቃን ይዞን ሰሞከ ኢየሱስ ቲዩ አለ ትየ- ትየ አሸን ውሃምን የሮሬ ያቡነካይ የዳውድ ነሱ የዳውድና ግዘ ሙልከ ዮበያ ዳውድ በእ ወቅት ምን ግዝና ንጉስን መልከን ዮሐኔ ሙልከ ዮበያ ዮሐኔ ንጉስነ ዮበያ የማና ያቡነከ ዳውድ ነው። ማን አቦክ ለኢየሱስ ዳዊት የአባቱን የዳውድ ዙፋን ይሰጠዋል። በያቆብ ቤትም ላይ ለዘላለም ይነግሳን ይላና ማለት በያቆብ ጋር ለሁሉም ግብት ይነግሳን ላበድም ይነግሳን ይለይታል

ሚቅሚቅ ለሆነ ሚሽ ጀዋብ ዮብደቢያንን ጊስ በችላያን መርከ ገባን ይከራን ስልጠኛሚ እስላምነተ ሚሽልናነ እኘህ ፕሽቴት ታለና ውህንጋ ፕሽቴት ሙስሊማይ ሰበ የኩፍረ ወገኖች ቢያነ ኡንጋ ቁዳ ቁደከ ይቀድን አላ ይስዳትቅን አላ ናሙ የኛነኮ የጃሃነመ ኡንጋ ቅጦም የሂዲልን አላ እንዲህነ ሚሽ ፈየቀ ጥሮ ሊቤ በለሆን አጥናቡ ሁልማም ስልጤሉማን ሁሉማም ስልጤሉናን ሁልምና አጠቃላይ ይሄ አዴ የስልጤን ዲን ሜ ስልጤን በስልጤነ ቴ ዲን ኤ አል ኢስላም እንትሎም አቱም አልምቻም የሆንኩም አቱም ዱሬ ሻሾም የሆንኩም አቱም አቦት እንደ ቻም የሆንኩም አቱም ወአጃጆ ማጣ ቻም የሆንኩም አቱም ሪጀ ቢመጣን ወቅት ቢመጫን ወቅት ቢጫሎን ትርምስምስ ባይት አትከሻን ኡመተና ሀሮ ቢመጭ ቢያን ወቅት ማይ ቢነቅለያን ናቅለያን ወቅት ቢጫሎን ተራወጥ ነቀኔ ታልበት መጤነ ሰብም ሆነ ምን ጄጅ አይነ በላንግስ ቀበጣን ባሪ አቀርቦት ቢጫሎ አይ የሮሬን ብል ወይ ሀንዙ ቢያን ኢሳት ባደነ ሀንዢ ነቢያን የሮሬ ብል ተራሻን ባለፈይ ወቅት በስልጥቅበት በናረይ በዚላሚ ባህሮ ምክንያት ባይት

አላህም እንደ ደሞ ኖዞ ከመጫኔ በምን ጊዜ ሰብቸ በያሱ ማለት ወንጀል ይንዙ የወንጀል በርከዋ መግቤ ከማኒ ኢንካሌ ሰብቸ ኢንካሌ ጃሂል የሆኑ ሰብቸ ካፊሪ ሰብቸ ሙሽሪክ ቻይ ሰብቸ ለአላህ ወልደ ያቦ የሆኑ ሰብቸ ቢያመጡ ያነኒ ጣጥ ምክንያት እኛንጋ እነይ ሰማናኒ ጅግለ ባድ ነግና ዮል ያላህ አነት የጌሰይ ሱላ የትቃቂ ይዴ አ ሀደድ እንገደሙ ሰብቻሉ ሙስሊሚን ኩቲሉም

ራከቦኔ አሳዊቲሉ ውይይተ ያ ስሜ ነባለ ስሜ ማባሁ ስሜ ላቻችላ ስሜ ሙሐመድ ሙሐመድ በለጥራ ታቁዞፍ ባለ ማባሁ ስሜ ሙሐመድ ተባው ሙሐመድ ባሃኛ በቃሺ ውይተነ

ህልበገግ አፍአዋለክት ለክርስቲያኑ ወገኖቼ እባክህ ክርስቲያኑ ወገኖች አ ማህ መርከሲሙ ባት እንፈልጋለን እያላችሁ አብዛኛ ሰዎች እመለከታለሁኝ። ከእሱ የሚባል ሰውዬ ጋር እና መሰረት ጋር ስትመጡ ወላሂ በጣም ነው የሚያሳዝነው። ታጥቦ ጭቃ ማለት ነው፣ ታጥቦ ጭቃ ነው። አንድ ሰው ለራሱ እስልምና ውስጥ የሌለ ሰው ጋር ሄዳችሁ በእርግጥ እኩ ህኔ መክማቾታ ቻልታ ነው አለክታተሎ አጥቦ ጭቃ ባት ቀዳ በኩፍሪኑም ታሉ ተራጦ ናር ይስላምነቴ ወገን ቲገቡ ጭቃ ሆኑ በሎት ይቻ በየኩ መክማቾታ በቻልኩም ይህን ብቻ አንተ ጥፋት የለባችሁ። ግራቱም ስትተዋቸው ሙስሊም ነው የሚመስላችሁ ሄዳችሁ እነሱ ጋር እስልምና ተቀበልን እያላችሁ ስትሉ ያኔ በጣም ነው የሚያሳዝነው። የትና